ወንድማችን የምንለው ግን አርባ ምናምን ሺህ ብር ነው። የዛ ሰዓት እኮ ነው የሰጠው እሱ ግን ተስማምቶ ልዑልን አሳልፎ ሊሰጠው ነበር። አሁን እነዚህ ወንድሞቻችን አሁን ላይ ዛሬ የቀረቡት ከእነሱ ውስጥ አንዱ ይሆናል ብሎ ነው ልዑል እንግዲህ እነሱን ለማጣራት እንትን ያለው። እኔ ብቻ ይሄ ነው ብዬ ለመፍረድ ሳይሆን ሉል እና አቤል ቢታረቁ ደስ ይለኛል። በፍቅር አብረው ቢሰሩ ደስ ይለኛል። በሁለታቸው መሀል የሆነ ቅሬታ ባይኖር ደስ ይለኛል። ምክንያቱም እዚህ ጋር ሉል እየለፋ ያለው ለአቤል ነው አይደለም? ማን ነው? ግዴታ የለበትም ሞር ደግሞ እየሰራ ደግሞ አመሰግናለሁ ማለት ይቅርታ መጠየቅ ያለበትም አቤል ይመስለኛል። በሱ እንግዲህ በአበበ ምክንያት ሁሉም እንትኖች እየተጠራጠሩ እርስ በርሳቸው ሲሆን አንተ ትሆን እየተባባሉ እንግዲህ አበበን ማን እንዳስመለጠው እዛ ዶክተሩ መጥቶት ነው ሄደው ብለዋል። ይሄ አንድ ሙትቻ የሆነ ሰው ተማቶ እስከሚሄድ ድረስ በመስኮት ዘሎ እስከሚወጣ ድረስ እንግዲህ እነሱ ነበሩ ነው የሚለው ልውል በቀኝ በግራ የእሱ ሰዎች ነበሩ የሚጠብቁት ምን አይነት አስማት እንትን ቢኖርበት ነው በመስኮት ዘሎ እስከሚሄድ እነሱ የት ነበሩ? በሚል እንግዲህ በዚህ በዚህ እንትን ነው እንግዲህ አቤል ትልቅ ጸብ ያነሳው እነሱ የት ነበሩ? አበበ በመስኮት ዘሎ እስከሚወጣ ድረስ በሚል ትልቅ ችግር ውስጥ የተፈጠረው ምክንያቱም ይሄ ነው እንግዲህ አበበን ማን እንደረዳው በመስኮት ዘሎ እስከሚወጣ ድረስ ማን እንትን እንዳለው እንግዲህ እሱ እስካሁን ድረስ እየተጠራጠሩ ነው ያሉት እርስ በርሳቸው ሲሆን፣ አንተ ትሆን ምን ማለት እሱ ብር ተከፍሎ ትሆን እየተባባሉ እንግዲህ አራቱም ዛሬ የመጡት አራት ልጆች ናቸው። እርስ በርሳቸው እንትን እየተባባሉ ነው። ግን ያው ሰውን በማየት አያደርግም ማለት አትቼይም። እኔ ምንም አይነት ፍርድ አልሰጥም ግን እንደ ሰው እንደ እንትን ስት- ስትሳይ ገንዘብ እንደሚያታልል መቶ ፐርሰንት እኛ ነው ምነግራችሁ። የፈለገው ቢኖርሽ የፈለገው አፍታም ብትሆኝ ገንዘብ በቃኝ። ስለዚህ እነዚህ ልጆችም ምን ባላት የሊያ ሰዎች ምን ባላት እሱ እንዲያመልጥ ገንዘብ ከፍለቸው ሊሆን ይችላል። ወይም ተጠራጠርኩ። ዶክተሩ ወይ የሆነ ተከፍሎት ይሆን ወይ አልኩኝ። ይሄ የኔ ግምት ነው። እስካሁን ስለሱ ምንም ነገር አላሉም። ግን ምን በኋላት እሱ ተከፍሎት አስመልጦት ይሆን ወይ? የተመታ መስሎ እንግዲህ ሲገባ ዶክተሩ ወድቆ ምናምን የተገኘው? የተመታ መስሎ አስመስሎ እሱን እንዲያመልጥ አስደርጎት ይሆን እንግዲህ። እነዚህ ልጆች ዛሬ መጡት ልኡል ጋ የሚሰሩት ልጆች ምንም ነገር እንደማያውቁ ቁመው እየጠበቁ እንደነበረ እሱ እየታከመ ውስጥ እንደነበረ ነው እያወሩ ያሉት። በመሃል እንግዲህ ሄደ የሚል ነገር ሲሰሙ ነው እያንዳንዳቸው ግቢውን ምንትን ማለት የጀመሩት። ግን ይሄ ሆን ብሎ እየታሰበበት ገና ከቤት ሳይወጣ አበበ ሳይታመም ነው ሐኪም ቤት የሄደው። በመጀመሪያ ይሄ ሰው በጥፊ ተመቶ ታመምክ ያለው እቅድ አቅደው እና በስልክ እያማኘ ሰውዬው ስራውን እየሰራ የነበረው ትልቁን እየተጫወተባቸው ማን ይሄ አበበ ነው። አሁንም ለጸባቸው ትልቅ እንትን ችግር ሊያመጣባቸው የቻለው አበበ ነው እና ይሄ ነገር ደግሞ በጣም ያስጠላል። በእነሱ መሀል ተማምነው እንዳይሰሩ እምነት አሳጥቷቸዋል። ገባችሁ? እርስ በርሳቸው እያጣላቸው ነው ያለው። እስካሁን ድረስ ስንት ጊዜ ልዑል እና አቤል ተፋቅረው ስንት ነገር ሲሰሩ የነበሩ ወንድሞቻችን፣ በአሁን በአበበ ምክንያት ግን ተስማምተው እንዳይሰሩ ሁለታቸው ያልሆነ ነገር ተነጋግረው፣ እንደዚህ ስታዩ ደግሞ አበበ አበበና ልዑልን ሊጣሉበት የቻሉበት ይሄ አበበ ማን ነው? ማን ነበር? ይሄ ከአቤል አጠገብ የተቀመጠው ወፍራሙ ሰውዬ እሱ ሰውዬ ነው ነገሩን ሙሉ። እንደውም አቤል ምንም ነገር ትንፍስ አላለ እውነት ለመናገር? እና እንደኔ እንደኔ ወይ ዶክተሩ ወይ ብቻ አላውቅም፣ ያው መጣራቱ አይቀርም። ከነገራችን ላይ አሁን ላይ እነዚህን እርስ በርሳቸው ወንድማማቾች አብረው ሲሰሩ ምንድነው ቀን ሌሊት ሳይሉ ብርድ ሳይሉ መረጃ የሚሰበስቡ ለልኡል ያስፈልጉታል እነዚህ ልጆች። በተረፈ እነሱን ተጠራጥሮ ምናምን ሳይሆን የግዴታ ደግሞ አቤል እንደዛ ስለተናገረው ካንተ ሰዎች ነው ያስመለጡት ምናምን ሲል ነበር ትናንት ዕለት ከሰማችሁ፣ እሱን እንትን በማለት ይመስለኛል ዛሬ በእርሳቸው እንትን እንዲሉ። ያው አንዳንዴ ትጠራጠሪያለሽ ሰዎችን አብረሻቸው ስትወይ ስትቀርቢያቸው ምናምን ጥርጣሬ ያለ ነገር ነው። ግን ቢሆንም እንግዲህ እርስ በርሳቸው ተስማምተው ይህን ጉዳይ አቤል፣ ማን አበበ የገባበት ገብተው መያዝ አለባቸው ብዬ ነው ማስበው። በዚህ ተራ የሆነ ሰውዬ እርስ በርሳቸው መጣላትም መቀያየምም የለባቸውም። እነሱ ወንድም አማቾች ናቸው። በእነሱ መሀል ደግሞ ሰው ማስገባት የለባቸውም። ትልቁን እንትን ትናንት ዕለት ያያችሁት አቤልና ልኡል ነገሮችን እነሱ እንደንትን አድርገው በትዕግስት ተወያይተው ራሳቸው መፍታት ይችሉ ነበር። ግን በመሀል ሰው ስለነበረ ነገሩን በጣም እንትን አስረዘመው እና ያልሆነ ቃል እስከ ልዑልና አቤል እስከ መያዝ ድረስ የደረሱበት ነበር። ወንትኑ መሀል ላይ ካያችሁት፣ እውነት እኔ ከአቤል አልጠብቅም። ተነስቶ እንደዚያ አቤል ልዑልን ሲያንቀው በጣም ነው የደነገጥኩት። አንደኛ ነገር የማልጠብቀው ነገር ነው። አቤል በጣም ዝምተኛ ልጅ ነው እንደምታዩት። እንደዚህ አይነት ነገር የሚያደርግ ሰው አይደለም። ከኋላ ያሉት ልጆች እንግዲህ አቤልን ሌላ ነገር ውስጥ ነው የከተቱት ብዬ ነው የማስበው። ከራሱ ጋርም አይደለም ያው፣ ልውልም እንግዲህ ያው እርግጠኛ ነኝ ይቅር እንደሚለው በአቤል ላይ። አንዳንዴም ልፈርድም አልፈርድም አላቅም ግን ካለበት አሁን ላይ ያለበት ችግር ስትረዱት ታቤል ትንሽ የራሱ እንትን ጭንቀትም አለበት። ባልሰራው ሰርተሃል ተብሎ ይሄ ሁሉ ስቃይ እያየ ያለ ሰው ስለሆነ አንዳንድ ጊዜ ችግር ስትገቡ ደግሞ የምታደርጉትን ምናምን ብዙም እንትን አትሉም። እና ቢረዳው ልዑላችን እንግዲህ ያው ይቅር እንደሚለው እርግጠኛ ነኝ። ልኡል ያው ሁሉም ሰው ስትናደጅ በጊዜው ያልሆነ ቃል ትነጋገሪያለሽ። ሞር ደግሞ እነዚህ ልጆች ደግሞ እውነት ይሄ አበበን አስመልጠውት ከሆነ ምን እንደሚጠብቃቸው አላቅም። ይሄ ሁሉ ጸብ፣ ይሄ ሁሉ እንትን እያዩ ገንዘብን አስበልጠው አበበን እንዲያመልጥ ከረዱት አላቅም። እኔ እየተጠራጠርኩ ያለሁት ምን ባላት ዶክተሩ ሊሆን ይችላል ወይ ያው እንግዲህ ብር ያታልላል። አንዳንድ ጊዜ የሆነ ብር ከተሰጠሽ ለጊዜው ይመስለዋል ግን መልሶ እዛው እንትን ውስጥ እስከሚገባ ድረስ ማለት ነው። እና እንደዚህ አይነት ነገር ብዙ ጊዜ ስለሚያጋጥማቸው ምን ባላት ብዬ ተጠራጥር ያለው። ከዛ ውጭ እንደዚህ አይነት ነገር ያጋጥማል። እርስ በርሳቸው መጣላታቸው፣ መኮራረፋቸው፣ የሆነ ቃል መነጋገር በስራ መሃል ስለሚያጋጥም እናንተ ተመልካቾች ደግሞ እኩል ፍረዱ። እኩል እኩል አብዛኞቻችሁ እውነት ልውል ላይ ነው የምትፈርዱት። እንዲ እያያችሁ ከሆነ ልውል ላይ ነው የምትፈርዱት የእውነት አቤል አጥ ሲያጠፋ አቤል ላይ መናገር አለባችሁ። ለምንድን ነው ቀኝና ግራ ማለት እኔ አላቅም። አብዛኛው ኮሜንት ገብታችሁ እዩ እና ፍረዱ ልውልን ነው እንትን የሚሉት እና ትናንት ዕለት አቤል ነው ጥፋተኛው። ልኡል ምንም ጥፋት የለበትም። ከመሬት ተነስቶ እኮ አንገቱን ያነቀው አቤል ነው እንጂ ልኡል አይደለም። ስለዚህ እናንተ ደግሞ እንደ ተመልካች እንደ እንትን ስታዩ አቤል አጥፍተሃል፣ ይቅርታ መጠየቅ አለብን ማለት ያለባችሁ አብዛኛው ኮሜንታችሁን አንድ በአንድ ስለሚያነቡ እናንተ ብትሏቸው ሞር እነዚህ ልጆች ወደ ድሮ እንትናቸው ይመለሳሉ ብዬ የኔ እንትን ሀሳብ ነው እንደ ሀሳብ ማለት ነው። ብዙዎቻችሁ ግን ሉልን እንዳጠፋ ያንተ ጥፋት ነው። አጠገብህ በዛ ሰዓት አጠገብህ ባታስቀምጠው ኑሮ ወይ ታስሮ ቢሆን ወይ የሆነ ነገር እንትን ተብሎ ቢሆን ዛሬ አያመልጥም ነበር። አንደኛ ነገር ደግሞ ሐኪም ቤት ይሄ ሲሄድ ሚሄድ መስደድ አልነበረብም እያሉ የብዙዎቻችሁ እንትን ነው። ሰው አመመኝ ካለ የማይፈረን ነገር አትፍረዱ። እውነት ለመናገር አመመኝ ብሎ ይሄ ሰውዬ እያስመሰለ እያቁነስነሰ ምንድነው ምንድነው፣ የሚባለው እናት ሽውህ እያቃሰተ ምናምን እያያጠገቡ እዛ እንዲሞት ነው የምትፈልጉት? በእርግጥ ልጁ ታሞ አይደለም። እሱ ያቀደውን አቅዶ ነው። ልውል ደግሞ በዋህነቱ አሞት ነው ብሎ እሺ ብሎ ፈቀደለን። እንጂ መቼ ይለቀው ነበር? እንደዚህ አይነት ነገር ቢከሰታል ብሎ ቢያስብ መቼ መቼ ይለቀው ነበር? አቤል እኮ ከመጀመሪያውንም ሳይታመም አቅዶበት፣ አቤል አልኩኝ አበበ፣ ታቅዶ ምናምን የሄደ ልጅ ነው። ስለዚህ በአቤል በልኡል አትፍረዱ። እኩል እኩል እኩል ማየት ነው ያለባችሁ አቤል ሲያጠፋ አቤልን መሳደብ ነው ያለባችሁ። ልዑል ሲያጠፋ ደግሞ ልዑልን። ትናንት ዕለት ምንም ምን የልዑልን ጥፋት ምንም አላየሁበትም። እንግዲህ ኮሜንቱ ሙሉ አንተ ነህ አንተ ነህ አንተ ነህ እያላችሁ ነው። እንግዲህ እኔ ምንም ላረጋችሁ አልችልም። እኔም የራሴን አስተያየት ነው የሰጠሁት። እነዚህ ልጆች ደግሞ አሁን ለልዑልም ለአቤልም ያስፈልጉታል እነሱን እየተጠራጠሩ ሌላ ችግር ውስጥ እየከተቷቸው ነው። ስራቸውን እንዳይሰሩ እየሆኑ ነው። እርስ በርስ ደግሞ መተማመን ከሌለ በፍጹም ስራው ራሱ አይሰራሽም። በቃ እርስ በርስሽ ተማምነሽ ልክ እንደ ስራሽ እንደ ወንድምሽ እንትን ብለሽ ከሰራሹ እንጂ እየተጠራጠርሽ ወይም እንትን እያልሽ እርስ በርሳቸው አሁን አራታቸውም እሱ ይሆን እሱ ይሆን ብር ተከፍሎት እየተባባሉ እንዴት ነው አሁን እነዚህ ልጆች የሚሰሩት? እንዴት ነው ይሄን አበበን እንፈልገው የሚያገኙት? የግዴታ ደግሞ ልኡል ብቻውን ይሄ ነገር የሚያደርገው ነገር አይደለም። የግዴታ ሰው ያስፈልጋል። በጣም ብዙ ክንትን አይቻለሁ እስካሁን ድረስ። የአሁኑ ደግሞ ትንሽ ከበድ ያለ ይመስለኛል። ሰዎቹ እያንዳንዳቸው የስራቸውን ይስጣቸው። የእውነት በተለይ ይህ አበበን ያስመለጠው ሰው እግዚአብሔር የስራው ይስጠው ነው የምላቸው። ሰው የስራውን አያጣም። ማን እንዳስመለጠ እውነት ለመናገር መታየቱም መገኘቱም አይቀርም። ግን እውነት እስከምትወጣ ድረስ እነሱ እያንዳንዳቸው ደግሞ የሚሰሩትን ሀቅ ሀቅ ነው የዚህ ልጅ እንትን ምን ባላት አስር ሺህ ሀያ ሺህ ተከፍሎት ሊሆን ይችላል። አበበን ያስመለጥ እስከዛ በላይ አይከፍሏቸውም። ግን እዚህ ጋር ግን አቤል ያሳዝናል። ወንጀለኛ ሳይሆን ወንጀለኛነት ተብሎ ራሱን እየወቀሰ ስንት ሶስት ቀንም ይሁን አንድ ቀንም እስር ቤት ታስሮ ነበር በማያውቀው? አሁን አቤል ማን ነው ትልቁ ምስጢር ትልቁ ሌባ አበበን አበበ ሁሉን ነገር በር ከፍቶ እዛ ቤት ውስጥ ምን ሲደረግ እንደነበረ ራሱ ተናግሯል ትልቅ ማስረጃ ጥሎ የሄደ ልጅ አሁን ይሄ ሁሉ ነገር ተናግሮ ሊያ የተባለችውስ ታተርፈዋለች ብላችሁ ታስባላችሁ ሁሉ ነገራቸው እኮ በቃ ታወቀባቸው በመናገሩ ብቻ እነሱ ራሱ ይቀጠቅጡታል ለጊዜው አምልጥ አምልጥ አምልጥ ብለውት ሊሆን ይችላል፣ አግዘውት ሊሆን ይችላል። ግን እዛ እጃቸው ውስጥ ካስገቡት በኋላ ከነ ልኡል በላይ እነሱ ናቸው የሚጎዱት። አይገርማችሁም? እዚህ ጋር እነሱ ነው አሳልፎ ሰጥቷቸው የሄደው። የሱ ቤት የሱ መኪና ደግሞ እኮ እንደምናየው አይደለም፣ ዘበኛ ራሱ አለው እንደዚህ አበበ እንደሚያወራው እንዳነጋገሩ እንዳምኑ እንዳለባበሱ ምናምን እንዳትገምቱት መኪና መኪና ያለው ሰው ነው ቤት ያለው ሰው ነው ቤቱን የሚጠብቅለት ያለው ሰው ነው መኪና የራሱን የቻለ ምንትን የሚልለት የሚሰራለት ሰው ያለው ሰው ነው እኛ ሰዎች ባለባበስ ሰውን እንገምታለን እንጂ በጣም አደገኛ ወንበዴ ነው እኔ በጣም የተጠራጠርኩት ነገር ይሄ ልጅ ይሄ ልጅ በዚህ ስራ ዘበኛ እያለ ስንት ቤት ገብቶ ይሆን ብዬ አሰብኩት። በዚህ መልኩ ማንም ሰው ስለማይጠረጥርበት ምንም አያስታውቅም። የሚያወራውም ቋንቋ የገጠር ቋንቋ ነው። ስለዚህ ሰው ያምንሻል፣ ምንም አያውቅም፣ ከገጠር ነው የመጣ ምናምን ብለው በቃ ይዘናጋሉ። ግን ልጁ በጣም አደገኛ ነው ከምላችሁ በላይ ማለት ነው እና የስራው ይስጠው ወንድማማቾች አጣላ ስንት ስንት ነገር ስንት ስናስብ ብዙ ርቀት ብዙ ነገር እየሄዱ በስከ መጨረሻ እንደዚህ ያደረጋቸው የስራውን ይስጠው። እና ሊያም እሷም የስራቸው ይስጣቸው። የአበበህት እሷ እንኳን እውነቱ ተናግራለች። አበበ ይህ ሁሉ ጉድ ይህ ሁሉ ነገር እንዳለው እሷ ናት የተናገረችው ግን ቢሆንም እጃቸው ውስጥ ስላመለጠ በጣም ነው የተናደድኩት። አበበ በፍጹም ማምለጥ የሌለበት ወንበዴ ነበር። ግን ምን ማድረግ ይቻላል? እንግዲህ አንዴ ውሃ ከፈሰሰ ማፈስ አይቻልም። አሁን አቤልና ልኡል እንዲታረቁ ማድረግ የእናንተ የኮሜንተሮች ስራ ነው። እውነት ይቅርታ እንዲደራረጉ ማድረግ ትችላላችሁ። እናንተ ማድረግ ትችላላችሁ። ትችላላችሁ ስላችሁ ዝም ብዬ አይደለም። ለምን የእናንተ ኮሜንት ባለፈውም ልኡል ልኡል ልኡል ልኡል በጣም እየተሳሳትክ ነው ልኡል እያላችሁ ይቅርታ እንዲጠይቀው ያደርገው የእናንተ ኮሜንት ነው። ይቅርታ በጠየቀ በሁለተኛው ቀን ደግሞ ይሄ ነገር ተፈጠረ፣ አበበ ጠፋ። ስለዚህ አሁንም ሁለታቸው እንዲታረጉ ይቅርታ እንዲጠየቁ ማድረግ ትችላላችሁ፣ ኮሜንተሮች ማለት ነው። ልኡል ጋም አቤል ጋም እየጻፋችሁ እንዲታረቁ ማድረግ ትችላላችሁ። በተረፈ ይሄ ያበበ የትም ሊያመልጥም አይችልም፣ የትም ሊሄድ አይችልም። መያዛቸው አይቀርም። ገጠርም ቢሄድ ተከትለው ይዘውት እንደሚያሳዩአችሁ እርግጠኛ ነኝ። አሁን ላይ ልኡል በጣም በጣም ተናዷል። አይታችሁታል። እሳት እሳት እሳት፣ በጣም ተናዷል። እንደዚህ ሲሆን አይቼው አላውቅም። ልጆቹን አብረውት የሚሰሩት እኮ ነው እየተጠራጠረ ምን ያድርግ? ወይ አንተ ትሆን ወይ አንተ እያለ እነሱን ራሱ ከነሱ ጋር ራሱ ሊጣላ ደርሷል። ይህ ሁሉ በማን ነው? አቤል ስለተጠራጠራችሁ፣ አቤል ከጀርባ ሰላይ ስለ እንት ስላለበት ልኡልን የሚሰልል ሰውስ። ልኡል ምንም አያውቅም፣ ስራውን እየሰራ ነበር። ግን የአቤል ሰዎች ደግሞ ልኡልን እየተከታተሉ ነበር። አሁን ይሄ ትልቅ ጥፋት ያጠፋው አቤል ነው። ሰላይ ማድረግ ምንም ነገር በልውል ላይ ማድረግ አልነበረበትም። አምኖት ልውል ራሱን አሳልፎ እየሰጠለት እሷ አያደርግም ብሎ እየተከራከረ ስንት ነገር ስንት ርቀት ሂደው እሱ ደግሞ በበንትን እንደዚህ ያልሆነ ነገር ሰጥቶ ነገሩ ሁሉ ያበላሸው አቤል ነው። የአበበን መጥፋትም ቢሆንም ምክንያታቸው ግን ከጀርባ ግን አቤል ለአቤል ለሉል እንትን የሚሉ የሚጠብቁ የት እንደሚሄድ የት ምን እንደሚያደርግ ሁሉ ነገር የሚሰልል እንትን ቀጥሮለት ነበር። ምክንያታቸው ይሄ የአበበ መጥፋት አይመስለኝም። አብ አሁን ሉል እየተናደደ ያለው እንዴት እኔን ይጠራጠራል፣ እንዴት ሰላይ በእኔ ላይ እንትን ይላል፣ መግቢያ መውጫዬን እንዴት እንትን ይላል በሚለው በሱ ነው። አሁን ትልቅ እንትን ይሄ ሁሉ ነገር የተነሳባቸው ግን፣ ያው አንዳንዴ እንደዚህ ነገር ያጋጥማል። ይታረቃል ብዬ ተስፋ አደርጋለሁ። እንግዲህ እናንተ ኮሜንተሮችም እንግዲህ አስታርቋቸው፣ ለእናንተ ሰጥቻችኋለሁ። በተረፈ ይሄ ሰውዬ በቅርቡ ተይዞ ማን እንዳስመለጠው ደግሞ ይሄንን አጣርተው እጅ ከፍንጅ እንደሚይዙት አልጠራጠርም ብሎ በጣም ጀግና ነው፣ ምንም ነገር ማድረግ የሚችል ልጅ ነው። ከሱ ምንም ሊያመልጥ አይችልም። ስለዚህ እውነት እስከምትወጣ ድረስ እንጠብቃለን። ለማንኛውም እንግዲህ የምወዳችሁ የዛሬው ቪዲዮ ይመስላል። ከተመቻችሁ ቪዲዮ ላይክ እያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። በተረፈ ሁላችሁንም ከልብ ከልብ ነው የማመሰግነው። አገራችን ኢትዮጵያን ሰላም እና ፍቅር እየተመኘው የዛሬው ቪዲዮ ይህን ይመስላል። እንግዲህ ቪዲዮውን ስትጀምሩ ሁላችሁም በላይክ ጀምሩልኝ። ስትወጡ ስለምትረሱት ስትጀምሩ ገና ላይክ አድርጉ። በተረፈ በጣም ነው የማመሰግናችሁ። ሰላማችሁ ብዙ ይትበልልኝ። ባይ ባይ